ሰላም አንድ ኢትዮጵያዊ በጥራቃ መሐመድ በሚለው ስም እንድትሸማቀቁ እናደርጋችኋለን ብሎ ሲናገር ሰማው ብዙ ኢትዮጵያውያን ሙስሊሞች ደግሞ ነሺዳ በማቀናበር እንደማይሸማቀቁ ለማሳየት ይሞክራሉ ነሺዳ ስለማይፈቀድ ብትውት ሁለተኛው መልእክቴ ምንድን ነው? በረሱል ስላ ስለም የሚሸማቀቅ አንድ ሙስሊም የለም ምክንያት ደግሞ ፍጹም ስለሆኑ ስተት በማይሰራ ሰውና ስተት ባሌለበት ሰው የሚሸማቀቅ የዛ ሰው ተከታይ ሊኖር አይችልም ረሱል ሰለላሁ ዐለይሂ ወሰለም ፍጽም የሆኑ የአላህ ስብሐኖ ተዓላ መልእክተኛ ናቸው ባጭሩ ኢትዮጵያውያን የንፅፅር ሰዎች ነን የሚሉ የሌላ እምነት ተከታዮች ብዙ ጊዜ በዚህ ጉዳይ ላይ አውርቼ አላቅም አያለው ግን ስድብ አዘል የንፅፅር ለምሳሌ ጥላሽት የመቀባት ንጽጽር ስለሌለ በዛ መንገድ ስለሚመጡ ንጽጽር አይችሉም። ቢችሉ እንኳን በስርዓት ቢመጡ እንኳን በረሱል ላይ አንሸማቀቅም። ምክንያቱም የሚያሸማቅቅ ስራ የላቸውም። እየተሳደብክ እየዘለፍክ የኔን እውነት አሳያለው ብለህ መሞከር ስህተት ነው። የሰዎች ወይም ደግሞ ለምሳሌ የረሱል ስላ ስለም ስህተት ካለ እንኳን ያንን ስተት ለተከታያቸው ለማሳየት መሳደብ አይጠበቅብህም። ስተታቸው ላይ ስተት አለባቸው ያልከው ስተት ላይ ተመርኩዘህ መከራከር ማስረጃ ማቅረብ እንጂ እንዲህ ናቸው በዚህ ወጥቶ በሳቸው እንዲሸማቀቁ ስላልክ የሚሸማቀቅ የለም። ዘመኑ የማስረጃ ነው። በማስረጃ አሳምር። ሌሎች ወንድሞቻችን በማስረጃ ሳይሳደቡ በስርዓት በማስረጃ እንደሚሞግቱት አንተም በዛ መንገድ መሄድ ነው። ሌላው ለሙስሊሞች ማስተላልፈው አላህ ሱብሓነሁ ወተዓላ ያለው የእሳቸው ስም በመጥፎ የሚነሳበት ቦታ የአላህ ሱብሓነሁ ወተዓላን ስም ወይም ደግሞ ምግባር በማይገልጽ መልኩ የሚናገሩ ተናጋሪዎች ባሉበት ቦታ አትገኙ፣ ጀርባችሁን ስጡ ነው የተባለው። እናንተ ጌስት ላይ ገብታችሁ ተራ ጠብቃችሁ እየተሰደቡ እየተሳደቡ ቅዘን ቅዘን የሚል ንግግር በረሱል ላይና በአላህ ላይ ድንበር ያለፈ ንግግር ሲናገሩ እያዳመጣችሁ ትጠብቁና ተራ ሲደርሳችሁ መልስ ለመስጠት ማይክ ከፍታችሁ ብላችሁ መልሳችሁ ትሳደባላችሁ። እሳቸው በሚሰደቡበት ቦታ ላይ እንዴት አስችሎ ቁጭ በለት አዳምጣለ ነው? እንዴት አስችሎ ቁጭ በለት አዳምጣለ? ወላሂ አላህ ምስክሬ ነው። አንድም ቀን አንድም ቀን በማስረጃ ለማሳመን የሚሞክርን አስተማሪ እንጂ እየተሳደበ